አንቺ ቁመሽ ቀረሽ ቁሜ መቅረት አለ እኔ ቁሜ ቀረሁ አዎ በጣም እሺ ልቀቂኝ ቁመሽ ቀርተሽ እኮ

በጣም ባለጌ ነሽ፣ እሺ? በጣም ማለት ነው። ህይወትሽ ሙሉ መስዋዕት ነለ ከፈልሽ ትዳርሽ እንኳን ከዚህ በፊት እኔ ለአንቺ ብዬ በጣም ብዙ ነገር ችያለሁ። ታውቂያለሽ አይደለ? ምክንያቱም ካንቺ አንቺን ላለማጣት

እሱም በቃ በቃ አንቺን ላለማጣት ማለት ማንም አፉን ሲጸዳዳብኝ ማለት ነው እኔ አውቄቻለሁ ከራሴ ማስወገድ የምችለው እሱን እራሱ ጀሚላን አርቂያት ስባል ነበር አየሽ እኔ ግን ያንን ራሱ አልገፋውሽም አራኩሽም ነገር ግን አንቺ ዛሬ የደስታዬ ቀን ነው ተካፈኝ ተካፈኝ ስልሽ አንቺ ግን እምቢ አልሽኝ ለምን ስለምትመቀኝብኝ ነው አንቺም እንደዚያ ነው የምታስቢው አንቺ ይሄን ያህል ነው እኔን የምታውቂኝ

ይሄን ያህል ነው ክሮኔን የምታውቂ። በጣም ባለጌ ነሽ። እሺ በጣም ማለት ነው። በጣም እኮ አንቺ ኒካ ማሰራችን እናታውቂያለሽ። እሱን አውቃለሁ። እና ታዲያ ታወቅሽ፣ ለምንድን ነው አላውቅም ብለሽ የምትመልሺው? ልጁን አላውቅም ነው

ልጁን አላቅ አላቅም ነው። እሺ። እኔን አስተዋውቀሽ አላልኩ መታወቅ ስለማልፈልግ። እሺ። መውጣት ነግሬሽ መውጣት ትችያለሽ። ነግሬሽ ነው የምትወጪው። ይቅርታ ግን እዚህ ቤቴ ላይ ምናምን እንደዚህ ውሻ ስላደረኩሽ ሌላ ቦታ ስለአልቻልኩኝ ነው ገባሽ? እኔ ነኝ ውሻ፣ አንቺ አይደለሽም። ቤት ድረስ የመጣሁት ያውለሽ

ስራችን። ያንንም ደግሞ ስራችን። አዳምጪ። መልካም እኔ መልካምም አይደለሁም ለአንቺ። ምቀኛሽ ነኝ፣ በጣም መጥፎ ሰው ነኝ ለአንቺ። አይ ነው እሺ፣ አውቃለሁኝ አንቺ ሰው

ኒካ አሰር እና አይደል እንዴ? ከዛ በላይ ምን ምን ማረጋግጫ አለኝ? በቃ ኒካ ስለአሰርሽ ህይወት ሁሉ የተስተካከለ የሚሆን ይመስልሻል? በቤተሰቦች ደህና ናቸው፣ አይተኛ ህይወት በመጀመሪያ ማለት ነው

ብዙ ምቀኞችን ብዙ ክፉዎችን አይቻለውኝ፣ ግን ደግሞ የሌላው ምንም ባይመስለኝም፣ አይ በቃ ስለ ቀኑ ነው ምናምን ነገር ብዬ ባልህም፣ ግን የራሴ የምላቸው ሰዎች ጓደኞቼ ምናምን፣ ግን እንደዚህን አይነትን ፊት መንሳትን ሲያሳዩን ያልሆነ ነገር ምናምን ነገር ስመለከት ምናምን በጣም ነው የከበደኝ በጣም ማለት ነው እና

እንዴት እንደምቋቋመው ራሱ አቅቶኝ ነው። ዛሬ ግን እንዲህ ውስጥ ለውስጥ ላይ ሌላ ወሬ ምናምን ነገር ሰምቼ ለምንድን ነው ባለፈው ራሷ ቻናል ላይ ምናምን ጠርታ ቀጥራ ምናምን ነገር ሙሉ ሆን አውርቻታል። ከዛ በፊት እኔ ባለቤቴ ላስተዋውቁሽ፣ በጣም ነው የምወደው ጥሩ ሰው ነው። አካሌ ይባላል ምናምን እና ውጭ ነው የሚኖረው

በቅርብ ሀገር ገብቷል ብዬ ስላት፣ ማውራው ስለ ጀሚላ ነው ወይም ደግሞ ስለ ጀሙናት እና እንደዛ ስላት፣ አይ አልፈልግም ምናምን አለች። ከዛም እሺ ብዬ እኔ ዝም ብዬ ናቅ አድርጌ ተውኳቴኝ ማለት ነው። ቤተሰቦቼ ግን ሲያዩት በጣም ነው ይወደዱልኝ

በጣም ነው የሚያከብራቸው የሚከባበሩት እና ያ ነገር ምናምን ነገር እነሱን አስደስቷቸው ተቀበሉ ማለት ነው። እሷ ግን አልተቀበለችኝም። ከዛ አይ ደብሯት ነው ምናምን ብዙ ጥያቄዎችን ፈጠረብኝ ማለት ነው ለእኔ

ያስገባችው አደለ ላስተዋወቅች ስላት አይ አለች። እና መሆን አልነበረበትም እንደዛ። ደስታ ደስታ ነው ሊሆን የሚገባው እንጂ ያልሆነ ግምት ውስጥ ምናምን ገብታ አይ አልፈልግም ብላ ነገሮችን ዘጋግታ፣ ከዛ ደግሞ ካለፈ ከቆየ በኋላ መታሁን አሁን እኔም ለብቻ ያቀጥራኝ ቪዲዮ መጀመሪያ ላይ እንዳየሁትኝ እሷ ጋ ወዲጄ ሊያታለው ህይወት ጀምራለች ምናምን ብላ ቀባጠረች ማለት ነው። ለእኔ ግን ያ ነገር አልተዋጠልኝም እና

አንድ ነገር ልንገርሽ፣ ለእኔ ምቀኛ አይነሽ። አንቺ የእኔ ደስታ አላስደሰተሽም። እኔ አንቺን በዚህ መልኩ ምናምን ማናገር አልፈልግም ነበረ፣ ግን እንድናገር ያደረሽኝ አንቺ ነሽ ማለት ነው። ለዛ ሁሉም እንዲሰማልሽ ደግሞ ሚዲያ ላይ እስካመጣሽ ድረስ እኔም እዚች ጋር መጥቼ የማንናገርበት ምንም አይነት ምክንያት የለም ማለት ነው። ለዛ ዛሬ

በሰው ሰው ምናምን ነገር አስደውዬባታለሁ። እናቴ አጠገቤ ላይ የለችም፣ ግን በእሱ አስደውዬ ወደ ቤት እንድትመጣ አድርጋለሁ። ወይ ስትመጣ ካሜራ አለ ማለት ነው ግን

የሰው ልጅ ክፋቱ ምቀኝነቱ ሆነ የኔ ነው ብላችሁ ያመናችሁት ሰው በቃ ያልሆነ አመለካከት ለእናንተ ግምቱ ምናምን ነገር የተሳሳተ ሲሆን በጣም ነው የሚያሳዝነው። እና የሴት ጓደኛ እውነቴን ነው የምላችሁ ይቅርባችሁ፣ ምንም ነገር አይጠቅምም ማለት ነው። ወንድ ሀጂ ነቢ ነው ወንድ ሀጂ ነቢ ነው ቢባልም ማለት ነው። አንዳንዱ ወንዶች ጥሩ ናቸው ለሴት ልጅ ሚስጥርን ደባቂ፣ የኔ ነው ያሉትን ሰው ሲያስተዋውቋቸው እሺ ብለው ምናምን የሚቀበሉ ብዙ ነገሮች አሉ።

እኔ ባክሽም መልካም መልካም ሰው አይሰራራሽ። እኔ በቃ እኔ በመልካም ነኝ አስጠራሁሽ አልኩሽ፣ ቁጭ ብለን እናውራ ባለፈው። በእናቴ ማለት ነው አንቺ ማለት ለኔ ማለት ነው በጣም ምቀኛዬ፣ ሴረኛዬ፣ ክፉ ሴት ነሽ።

መልካም መልካም ሰው ሰራርቶሻል። ባለፈው ረፊ ረፊ በቃ ይሄ ለሚ እሺ እኔ መጥፎም ልሁን ጥሩም ልሁን እኔ ነው ማለት ነው ራስሽ። ከዛ በፊት እኔ ግን ባሌ ላስተዋውቅሽ ስልሽ ምናምን ቁርጡን ስላወቅሽ ነው፣ ቁርጡን ስላወቅሽ

ከዛ በኋላ የመጣሽው ምናምን ኒካ ማሰራችን ሲገባሽ፣ መታወቅ አልፈልግም ሰው ሲጠይቅሽ ምናምን እኔ አላቅም። ነው መቼ እኮ አንቺ ኒካ ማሰራችን አታውቂው? እሱን አውቃለሁ። እና ታዲያ ታወቅሽ፣ ለምንድን ነው አላቅም ብለሽ የምትመልሺው? ልጁን አላቅም ነው ልጁን አላቅም ነው። እሺ እኔ ላስተዋውቅሽ አላልኩም፣ መታወቅ ስለማልፈልግ መጀመሪያ ህይወትሽ ጋር እኮ ተዋወቅኩኝ አይደለ? ተዋህድኩኝ አየሁኝ ስለባልሽ ድጋሚ ደግሞ፣ እኔ ከአንቺ ጋር እንጂ ከስለሌላው ስለ ሶስተኛው አካል ጋር ምንም ግንኙነት መፍጠርም አልፈልግም

በቃ ይሄ ደግሞ የኔ መብት ነው። መታወቅ አልፈልግም። ግንኙነት ፍጠሪ ምናምን አለ። መታወቅም አልፈልግም፣ መሀላችሁ ምናምን አልፈልግም፣ አስፈልግም። በቃ ለዛ ነው አስፈልግም፣ ነገር አስፈልግም። ገባሽ? ብዙ ሰዎች ምናምን ጀሚላ ትቅርብሽ፣ ትቅርብሽ፣ ትቅርብሽ። ይሄ ነግሬሽ መውጣት ትችያለሽ፣ ነግሬሽ መውጣት ትችያለሽ፣ ነግሬሽ ነው የምትወጪው። ይቅርታ ግን እዚህ ቤቴ ላይ ምናምን እንደዚህ ውሻ ስላደረኩሽ ሌላ ቦታ ስላልቻልኩኝ ነው።

ገባሽ። እኔ ነኝ ውሻዋ፣ አንቺ አይደለሽ። ቤትሽ ድረስ የመጣሁት ይኸውልሽ፣ ስራችን ያንንም ደግሞ ይኸውልሽ። አዳምጪኝ እሺ፣ ልንገርሽ። እኔ መልካምም አይደለሁም ላንቺ፣ ምቀኛሽ ነኝ። በጣም መጥፎ ሰው ነኝ ላንቺ። አይ ነው እሺ፣ አውቃለሁ። አንቺ የእኔን ሰው ማለት ነው እሱ

ኒካ ሰርና አይደል እንዴ? ከዛ በላይ ምን ማረጋግጫ ማረጋግጫለኝ? በቃ ኒካ ስለያሰርሽ ህይወት ሁሉ እየተስተካከለ ምን ያድርግልሽ፣ ያድርግልሽ። በቃ አይደለም ታለሽ፣ ችግር የለውም። ላስመስል በቃ ቦታ ደግሞ

ያባሽ ስልክ ስደውልልሽ አታነሽልኝም። እኔ ከዙን እራሱን ነበርኩ አስጠርቻት ግን እኮ መስጂድ ነበርኩ ይሄንን ጭቅጭቅን እንዳትሰማ ማለት ነው። ያባሽ ይሄንን ጭቅጭቅን እንዳትሰማ ሂጂ አልኳቴ።

ከዛም እሷን ብለሽ መጣሽ። የኔን ስልክ ግን አታነሽኝ። ለምን እንደ ጭቃ የሚቦካ ይሄ ምናምን ነገር

ቅባሽ አንቺ ልመጁ ከዛሬ በኋላ በጣም ክፍሉ ሲሄድ ነው ያልኩሽ። በቃ ችግር የለውም። እሱን አለማወቁ ምንም ማለት አይደለም። ይሄ እኔ ስለ ዛሬ ናይትሽ ነው አይደለ? አንቺ ዛሬ አንድ ወር ባልሞላ ጊዜ ውስጥ ላወቅሽው ሰው ኒካ ምናምን ስላሰርሽ ነው አይደለ? ህይወትሽን ሙሉ መስዋዕት ነው ያለ ከፈልሽው ትዳርሽ እንኳን ከዚህ በፊት

እኔ ለአንቺ ብዬ በጣም ብዙ ነገር ችያለኝ ታውቂያለሽ አይደለ ምክንያቱም ከአንቺ አንቺን ላለማጣት አንቺን ላለማጣት ማለት ማንም አፉን ሲጸዳዳብኝ ማለት ነው እኔ አውቄ ቻልኩኝ ከራሴ ማስወገድ የምችለውን እሱን ራሱ ጀሚላን አርቄያት ስባል ነበር አየሽ እኔ ግን ያንን ራሱ አልገፋውሽም አራኩሽም ነገር ግን አንቺ ዛሬ የደስታዬ ቀን ነው ተካፌኝ ስልሽ አንቺ ግን እምቢ አልሽኝ ለምን ስለምትመቀኝብኝ ነው

የልልጅሽ እና የእንጀራ አባት አመጣሽ ምናምን በሚል አይደለ? አንቺ ነሽ ከኔ በላይ ለልጅ የምታስቢው፣ አይደለም።